ማሻና ድቡ የተባለው ተከታታይ የአኒሜሽን ፊልም እንዲሰራ መነሳሻ የሆነው አንድ መጽሐፍ መሆኑ ሁሉም ሰው ያውቃል ነገር ግን መጽሐፉ እንዲጻፍ መነሳሻ የሆነው ታሪክ ለብዙዎች አሁንም ድረስ ያስደነግጣል ይህንን አሰቃቂ እና አሳዛኝ ታሪክን በደንብ ለመረዳት በማሻና ድቡ ዙሪያ የተሰሩ ሶስት ስራዎችን በማወዳደር ቀስ በቀስ የፊልሙ የተደበቀ የኋላ አስደንጋጭ ታሪክን በደንብ ትገነዘባላችሁ በማሻና ድቡ የአንሚፍን ተከታታይ ፊልም ላይ የአራት ዓመት ሴት ልጅ ወይም ሕፃን ብቻዋን በሩሲያ አንድ ጫካ ላይ እየተጫወተች ትታያለች። ስሟ ማሻ ሲሆን በጣም ኃይለኛ ልጅ ነች። በጣም ስለምትበሳጭ እሷ ባለችበት አካባቢ ያሉ እንስሳት በሙሉ ፈርተዋት ቦታ ለቀው ይሄዳሉ። በጫካው ላይ እየተዘዋወረች ሳለ በድንገት የጫካውን ጠባቂ የሚኖርበትን ጎጆ ታገኛለች። ወደ ጎጆ ትገባና እያንዳንዱን ክፍል እየፈተሸች ሳለ ከርቀት አንድ ድብ ወደ ጎጆ ሲመጣ ይታያል።